ሜን በር ዘግታ ማልቀስ ጀምራለች። መኝታ ቤቷን ዘግታ እያለቀሰች ነው። ምክንያቱም ያለችበት ቤት የአባቷን መታመም አይተው እነሱም አልተረዷትም። ሰውየው እንኳን ቢረዳት ግን ደግሞ የአባቷ ጓደኛ ባለቤትን ከነልጁ ይዘዋታል። ምክንያቱም አሁን ደግሞ ሴራ እያሴሩባት ነው። የሚያሰሩባት ሴራም የሆነ እቃ ሰርቀን ቦርሳ ውስጥ እናስቀምጥና ሌባናትን በል ከዛም ቦርሳዋን አውጥተን ፈለግን አጣ ነው ብለን እንጮህና ከዛም ከሷን ቦርሳ እንዲፈተሽልን እንጠይቃለን። ቦርሷን ስንፈተሽ ቦርሷ ውስጥ ያ እቃ ከተገኘ ብር ወይ ብርና ወርቁን ቦርሳ ውስጥ እናስቀምጥና ከዛ እሱ ከተገኘ እቺ ሌባናት እንዴት ሌባ ምጥተ ቤታችን አስቀምጥን ብለን ላባየ ብለን ከነገር ነው አባየ ያምነናል። ከዛም በኋላ እኛ ደግሞ እሷ ትወጣልናለች ከዚህ ቤት ስትል ልጅ ልናቷ ትነግራታለች። እናትም ልጅ ወይ ምትላትን ትሰማና እሽኔ ልጅ በጣም ጥሩ ነው ስትል ሁለቱም ይስማማሉ። ግን አባዬ ስንት ሰዓት ላይ ይመጣል? መቼ ይመጣል? ስትላት ስብሰባው በጊዜ ካለቀ እንደሚመጣ ነግሮኛል። ግን ደግሞ በጊዜ ካላለቀ ስብሰባው እንደሚያድርም ነግሮኛል። አላወኩኝም። አዳማ አይደለ? ልጅ የተሰበሰቡት አዳማ ስለሆነ ምናልባት ሳት ሊፈጅበት ይችላል፣ እርግጠኛ ግን አይደለም ትላታለች አማ ግድ የለሽም፣ ለማንኛውም እናደርገው ትንባ የማደር የለበትም ዛሬ መምጣት አለበት ትላታለች። እሱ እንግዲህ አላውቅም፣ እስኪ ለማንኛውም ወይ እንደውልለትና ና የሚሆነውን ነገር አብረን እናያለን ትላታለች። በዛ በዛን ሰዓት ልጁ ግን እውነት ለመናገር ወንዱ ልጇ በጣም ይቆረቆርላታል፣ እያስብላታልም። ምክንያቱም የእናትና የእህቱን ጸባይ ስለሚያውቅ፣ አባቱ ግን መልካም ሰው እንደሆነ ያውቃል። እናም እናቱንና እህቱን እባካችሁ ለተወሰነ ጊዜ እንኳን ተረዷትና ትቀመጥ እቺ ልጅ፣ እባካችሁ አታሰቃዩዋት ይላቸዋል። አንተ ምን ቤት ነህ እኔ ነኝ ወይስ አንተ ነህ? ስትለው እናትየዋ እኔ እንደዛ እያልኩ አይደለም፣ ማ ግን አንዳንዴ ሰዎች የተቸገሩ ሰዎችን ስናይ ልንረዳና ልናገዛቸው ይገባል። አባዬ ደግሞ ለሆነ ምክንያት ሊሆናል ያመጣው ያመጣው አባቷን እዚህ ቤት ስለዚህ ባክሽን ሲል ይለምናታል እናቱን። እናትየዋ ግን በፍጹም አሻፈረኝ ብላለች። አንተን አያገባህ፣ የተቀጠርክ መሰለ እንደ ወይስ ይህች ድሃ ልጅ ልታገባት ነው? እኔ ማን መሰልኩህ? እኔ የተከበረ ዘር፣ ብሄር ያለኝ ሰው ነኝ። ና እዩ ልነግርህ አለሁ። ስለዚህ የእኛ ቤተሰብ በእንደዚህ በወረደ ቤተሰብ የሚቀላቀልበት ቤተሰብ አይደለም። አንተና አባትህ ያሰርካቸው ሴራዎች ነግሬህ አለሁ። እና ደግሞ ያው ፍቅረኛ የምነገ ምሳ ስለምትመጣ ምሳ እንድትሰራልኝ ነግሬያታለሁኝ። እናስ ምን ትያለሽማ ሲላት ቆይ ቆይ ቆይ ቆይ ደግሞ ማናት እባክህ ፍቅረኛ እስትለው እችን እችን እችን ገረድ እንዳይሆን ያፈቀርካት እትለዋለች። እህትጇ አንቺ ሰው ገረድ አይባልም ስት ሲላት፣ ኑሐማኒም ካጠገባቸው ነበር ጪውልሽ፣ እኔ ገረድ አይደለሁም። ገረድሽን እዛ ሄደሽ ፈልጊ። የተከበረ ስም አለኝ። ምናልባት ዛሬ አጥቼ ተቸግሬ ሊሆን ይችላል እናንተ ጋር ያያችሁ ይቺ ክፉ ቀን እስከምታልፍም ሊሆን ይችላል እዚህ ቤት ያለሁት እንጂ እኔ እግዚአብሔር የተመሰገነ ይሁን እኔ እንደናንተ የወረደ አስተሳሰብ ያለ ልጅ አይደለሁም ትላቸዋለች። አየ አንተን እንደዚህ የምታሰድበን ስትለው፣ እናት እዩላችሁ ስድብ አይደለም በነገራችን ላይ ስርዓት የሚባል ነገር እኮ ያስፈልጋል። ልጅቷ ስርዓት ያላት ልጅ ናት። እናንተ ናቸው ክፉ ያደረጋችኋት እንጂ ሲል ልጅ የሚመልስላታል። እሺ ፍቅረኛ ሰውነት አለማ ና ሲባል እንግዲህ ነገ አምጥቼ አሳያቸዋለሁ አስተዋውቃቸዋለሁ አልኩኝ አይደል። ግን ዳድ ደግሞ እንደማይፈልግ ነው እየነገረኝ ያለው። ግን እሷን ማስተዋወቅ እፈልጋለሁ በጣም ሞወዳት ማፈቅራለች ናት ይላቸዋል። እናትም አላመነችም መጀመሪያ። የት ሀገር ልጅ ናት? ምንድን ናት? ቤተሰቦቿ እንዴት ናቸው? ታዋቂ ሀብታም ያላቸውን ነገር ማወቅ እፈልጋለሁ። ስለ ቤተሰቦቿ እንድትነግረኝ ፈልጋለሁ እንጂ ማንም ሰው መቶ ቤት እንዲገባ የኔ ቤተሰብ ልጆች እንዲያገቡ አልፈልግም ስትል እናትም ትናገሯለች። እሱም እሺ እሱም ሄዶ በይሽ እንዴ እንዴት ነው ባክሽ ይላታል። ተገናኝተው የሆነ ካፌ ቁጭ ብለው ነበረ ና በቃ አባትህ የሚመኛትን ና የሚፈልጋትን ሴት ለመምሰል አልሆንኩኝም እንደዚህ የእውነት አስመሰሹ ግን ይቀጥላል ወይስ ለአባዬ ለማሳየት ብቻ ነው? ግን ለአንድ ቀንና ለሁነት ቀን እኳ አይሰራም ይሄ ቋሚ ካልሆነ ሲል ይነግራታል። በፍጹም እኔ እውነቴ ነው ናሁሜ፣ አንተን ካገባው ከዚህ በኋላ ይውልህ እኔ እንደዚህ ነው መቀጥለው ስትለው፣ የእውነት ግን ካደረግሽው በጣም ደስ ይላል። በጣም ነው የምታምሪው፣ ቀሚስ፣ ጸጉር በራስሽ ከአርቲፊሻል ነገር ልትወጭ ነው ማለት ነው። በጣም ደስ ይላል። እሺ የሚጠጣ ነገር እንጠጣ ሲላት፣ በፍጹም አንጠጣም። እሺ ሲጋራ እንኳን እንሳብ፣ ምግብ ተበልቶ ማወራረጃ፣ ከዛ ደግሞ ምግብ በልተን ደግሞ ትንሽ ማጫጫ ሳለብን ትየለ እንደ ሲላት፣ ሲጋራም ሆነ መጠጠጥ በፍጹም አይፈቀድም ትለዋለች። ይሄ ለውጥ እንዴት ነው ባክሽ በአንድ ቀን? ለዛሬ ብቻ እኮ ግን አይሰራም ሲላት፣ በፍጹም የእውነት ለመናገር ለአባትህ ብቻ ሳይሆን ለእኔና ለአንተም ለለውጣችን ትምሳሌት ሊሆን ይችላል ይሄ ቀን። ስለዚህ ከዚህ በኋላ ማጨስም ሆነ መጠጣት አያስፈልግም ትለዋለች። የእውነትሽን ነው ሲላት፣ አዎ እውነቴን ነው። በጣም ጥሩ ከሆነ ከዘለቅሽበት፣ በጣም አሪፍ ነው ደስ ይላል። እናም ደግሞ ይልሽ ኑሐሜን በጣም ጎበዝና ባለሙያ ሴት ናት። ምግቧ በጣም ነው የሚጠፍጥላት ሳልነግርሽ። እናም ለነገ አንችሰት መጪ ምሳ እንድትሰራ ነግሬያታለሁ ይላታል። እሷን በጣም ተናደድና፣ የኑሃሚን ስም ሲነሳ በጣም ያንቀጣቅጣታል እኮ ያቺ ምናምን ቴ ሲል ቆያቺ። የኑሃሚን ነገር ሲነሳ ለምንድ ነው ግን የምትቀኙ? ምን ያስቀናሻል እንዴ? እየቀናሽ እኮ ነው ልጅቷ። እዩልሽ፣ አባዬ ነው ቤት ያመጣት ልጅቷ። ራሱ የምታውቀው ነገር የለም። እውነቴን ነው ምልሽ ልጅቷ አታቅም። አባዬ ብቻ ለኔ ነው የነገረኝ እንጂ አባቷ ራሱ ለኔ አባቴ እንደተመኛት አያቅም። ስለዚህ ተረጋጊ፣ አትቅኝ ግን ይውልሽ እንደዚህ የምትቀኝ ነገር ከሆንሽ አባየም እማየም አላቅም። ገና ኮን ውስጅ ላስተዋወቅሻልኩኝ እንጂ ማን እንደሚፈልግሽ አይታወቅም። እኔ በእኔ ፍላጎት ብቻ የሚሆን ነገር የለም ይላታል